ሩታና የአፍሬሽ ሰርግ የሩታ ሚዜዎች ተመርጠው ከተመረጡ አራት ወር ነው፣ አምስት ወር፣ ስድስት ወር አ አመት ሆናቸው። ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። እኔና የሩታዬ ከየትኛውም ሀገር አብርሃም እንደሰማችሁት ሰርጉን ዱባይ ላይ እንገናኝ አሜሪካም ሳውዲ አፍሪካም ኮይትም ሰውዲም ያላችሁ ዱባይ ላይ እንገናኝ። ኦዲንሶቻችን በሰላሳ እኔ የምለው የመቼው ሰላሳ ነው? ቤተሰብ ጾም አይደል? እንዲያውም በጾም ሀይሚ እንኳን ለብሩክ የሁለት መቶ ኪ ማቅር ማክበሪያ ኬክ ጾም ሆኖባት በጣም ተቸግራ እንዲሁም ቪዲዮ ሰርታይ ታሃል መቼስ ምን አይነት ሰርግ ሊደግስ ነው አብርሃም በሰላሳ መጥቶ ቤተሰብ የመቼው ሰላሳ ነው? ያሁን ነገ ሰላሳ በሰላሳ እንገናኝ ማለት እንግዲህ ወይስ? በምን ገና እኮ ነው ጾም። ይሄኛው ወር የሙስሊም ያልቃል፣ ረመዳን ያልቃል። ይህኛው ወር የፋሲካ ገና ነው። በቻግራ ገብቶኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ከዚህ በፊት እንግዲህ ያው የጨረቃ ፋሚሊ ሀይሚን ሀይሚን ንግግርሽ፣ ለሀይሚ የምትናገሪው ንግግር አሽሙር ነው፣ ሬዲዮሽን አስተካኪ ብለንሻል፣ ሲስ አሰሜም ታጥቦ ጭቃ ትሆኛለሽ፣ ያላቸው እህቶቼ አላችሁ ማለት ነው። እንግዲህ እኔ በሰዓቱ የመሰለኝ እኔ ትክክለኛ ነገር የተናገርኩ ነው የመሰለኝ። ለእናንተ ደግሞ አሽሙር ወይም ደግሞ ሌላ ነገር የመሰላችሁ ካላችሁ በጣም ይቅርታ ጠይቃለሁ። ማለት አንዳንዴ እኔ አላቅም፣ በምን ነገሮችን በምን አይነት መንገድ እንደምትረዱ እኔ እንጃ፣ እኔ ሊገባኝ አልችልም፣ አላቅም። ብቻ እኔ አላቅም፣ ግን እኛ ቅር ብሎናል ብላችሁኛል። ግን ደግሞ ቅር ብሎኛል ብላችሁ ሀሳብ ያቀረባችሁልኝ ሰዎች ይሄንን ቻናሌን አታውቁትም። ከሰው ሰምታችሁ ምን እንዳልኩ እንኳን አልሰማችሁም ራሱ ምን እንዳልኩ እንኳ ማለት ነው። እና ቻናሌን ሳታውቁት ጥፋተኛ ነሽ ያላችሁኝም ልጆች አላችሁ። እና ጥፋቴ ደግሞ በትክክለኝነት ነግራችሁኝ ይሄ ነው ጥፋትሽ፣ እዚህ ጋ ነው አሳማኝ የሆነ ነገር ይዛችሁ፣ ይሄ ነው ጥፋትሽ በቃ ልክ ባለፈው ባለፈው አሁን ያጠፋው ጥፋት ሰሙ ያረመችኝ ጥፋት በጣም በቃ እርግጠኛ የሆነ ጥፋት ነው። ሰሙ ያረመችኝ። በዚህ አጋጣሚ ሰሙ አመሰግንሻለሁ፣ ሳላመሰግንሽ አላልፍም። ግን እኔ ደግሞ እውነት እኔ እግዚአብሔር ነው የሚያውቀው እኔ በአሽሙር ወይም ደግሞ በሌላ ነገር በሌላ መንገድ አስቤ ሀይሚ የምትሰራውን ነገር እኔ ከተናገርኩ እኔ እንጃ። እኔ አላውቅም፣ ምን እንደምላችሁ አላውቅም። በአሽሙር እኔ አላቅም በውስጤም በውኔም እማላስበው ነገር ነው። ትላንት ላይቭ ላይ እንደዛ ብላችሁኛል፣ ግን እኔ በአሽሙር ጭራሽ አሽሙር አሽሙር ለምን እናገራለሁ? እኔ እኮ ቢገባችሁ ግን ማለት ነው ማለት እኔ እኮ እየሰራሁ ያለሁት እኮ በእነሱ ነው በእነሱ እየሰራሁ እነሱን እኔ ለምን ትሳደባለሁ? ቆይ እኔ ትሳደብ ያለሽ እላችሁኝ ሰዎች፣ እኔ ምንም እኔ ስድብ ምኑ ጋር እንደሆነ አላቅም። ስድቤ ማለት ነው አሽሙር እንዴት ነው የሰው ልጅ አሽሙር እኮ እኔ እንጃ እኔ ድሮ አረቄ ቤት አውቃለሁ አሽሙር እንዴት እንደሆነ እኔ ደግሞ ያንን ነገር እያደረግኩ አይደለም እኔ እኮ ቪዲዮሽን አዳምጪ ብላችሁኛል እኔ እግዚአብሔር ምስክሬ ነው በችኮላ ቪዲዮ አልሰራም ትቻለሁ ለምን ከዚህ በፊት ሰሙ በጣም በችኮላ ሰርቼ በጣም ስህተት የሆነ ቪዲዮ ሰርቻለሁ እማ እማምንበት ነገር አምስት ደቂቃ ሳይቆይ ነው ወዲያውን ያጠፋውት ትክክል ስላልሆንኩኝ በዛ ሰዓት የመጀመሪያም ፕራንክ ስለሆነ እየተናደድኩኝ። አሁን ግን ኦልሬዲ እኔ ፕራንኩን ለምቸዋለሁ። አሁን አሁን ብናደድም እንኳን እነዛን ሀይለ ቃሎችን አልጠቀማቸውም አልጠቀማቸውም። ግን ይሄ ነገር ባይሆን እላለሁ፣ ባይሆን እንዲህ ቢሆን እኮ እንደዚህ ነው ልል እችላለሁ። አሁን ባጭሩ ትናንት ዱባይ ላይ የተሰራው ፕራንክ ባይሰራ ብያለሁ። እኔ እኮ ማወቋን አለማወቋን አይደለም እዚህ ጋር እያልኩ ያለሁት፣ ግን ባይሆን ነው ያልኩት። ከሆነም ደግሞ ሪስኩ ከባድ ነው ነው ያልኩት፣ እንጂ እኔ ይሄ ወደ ስድብ መንገድ ይሄዳል ብዬ እኔ ቪዲዮን ያልሰራሁትም በፍጹም። ግን ደግሞ ብዙ ጊዜ ማለት አላችሁ ማለት በትክክል አዳምጣችሁ የምትረዱኝ ቤተሰቦች አላችሁ። ግን አንዳንዶቻችሁ ናችሁ እንደዚህ አይነት ሀሳብ የማዳለ ይህ መሰላችሁ የምትሰጡኝ ሀሳብ ግን እኔ አላዳለም ምክንያቱም እኔ እዚህ ጋር ማዳላት የምችለው ብሩኬና ሃይሚ ሌላ ሌላ ሰው ቢሆኑ ነው ማዳላት የምችለው። ግን እነሱ አንድ ናቸው። አንድን ሰው እንዴት ብላችሁ ልታዳሉት ትችላላችሁ? የማይገባኝ ነገር ይሄ ነው። እንዴት አይዲያውን ይዛ የመጣችው እሷ ስለሆነች እሷስ ነው እንጂ ስሟን ጠርቼ መስራት ሆነ ማውራት የምችለው እዚህ ጋር ምጀ የብሩኬን ስም አላነሳውም። በብሩክ አሰራም ትላላችሁ ብዙ ጊዜ በብሩክ የሚሰራ ነገር እኔ አላየውም አይዲያ ያለው በሃይሚ ነው። ሃይሚ ጋር ነው ያለው። የሃይሚን አይዲያ ነው የሰራሁት። በእሷ መስራት አትችም፣ እሷን አስተያየት አትስጫት ያላችሁኝም አላችሁ። አስተያየት መስጠት ምንድን ነው ኖሩ ሌላ ዩቲዩበሮች አሉ ብላችሁኛል። ሌላ ዩቲዩበሮች አሁሉ አውቃለሁ አሉ። ግን እኔ ስጀምርም የጀመርኩትም በጨረቃ ፋሚሊ ነው። ዩቲዩብ ቻናሌም በሙሉ ቪዲዮ ማየት ይችላላችሁ። በጨረቃ ፋሚሊ ነው የጀመርኩት፣ ያለኝን ቤተሰብ የጨረቃ ፋሚሊ ነው። ሰው እናንተ ደስ የማይላችሁን ነገር ይህ ነገር ደስ አላለን፣ በቃ የሆነ አሳማኝ የሆነ ነገር ትንሿንም ትልቋንም እንደዚህ ግዝፍ ብዝት ሳረግናት እኮ፣ ሰው ሲናገር በንግግሩ መሀል እኮ እሱ ጥሩ ብሎ ያወራው መጥፎ ሊሆን ይችላል። ግን ትንሿን ነገር ሳይሆን ጥፋተኛ ነው እያሉ ከፍ ማድረግ፣ በቃ የገነነ ጥፋት ሲኖረኝ እሰማለሁ። እና እኔ እንጃ እኔ ያው አላቅም ብቻ ብዙ ብዙዎቻችሁ ያው ትናንት ይቅርታ ጠይቄያችኋለሁ። አሁንም በድጋሚ ያልሰማችሁ ካላችሁ ይቅርታ ጠይቃችኋለሁ ማለት ነው። በተቻለ መጠን የእናንተን ሞራል የእናንተን ስሜት በማይጎዳ መልኩ ቪዲዮ ሰራለሁ ብዬ አስባለሁ ከእግዚአብሔር ጋር ሲጀመር እኔ ሲጀመር እኔ ሰውም ሰውም እንዲቀየመኝም አልፈልግም። ሲጀመር በእነሱ ቪዲዮ እየሰራሁን እነሱን ልናገር አልችልም። እንዴት እኔ እነሱን ለማግኘት እጥራለሁ? እንደዚህ አይነት ስራ አለሽ እያሉኝ፣ እነሱስ እንዴት ብለው ነው እኔ ላገኛቸው የምፈልገው? ሰው የሆነ ሰው የሆነ ነገር ኖሮበት እኮ ያንን ሰው ላገኝ ብሎ አይጥርም። እኔ ራሴን ንጹሕ እንደሆንኩ አውቄ አስቤ ነው እነሱን ላገኝ የምፈልገው፣ ቤተሰብ ለመሆን በቃ ይሆናል፣ አደለ ቪዲዮ ላይ እንደምንወዳቸው ያክል በአካል ብናገኛቸው የሚለውን ነገር አስቤ ለማግኘት እየጣርኩኝ እናንተ የእኔን ተንኮል የእኔን ጥፋት ስታወሩ ጋረመኝ እና ምንም ማለት አይደለም፣ ኖርማል ነው። ግን እኔ ደግሞ ጥፋተኛ ሰው ጥፋተኛ የሚባለው የዛን ሰው ወይን ያሁን ፎቶዋን ብዘቀዝቅ ወይ የሆነ ነገር ጽሁፍ ጽፌ ብሳደብ ወይ የሆነ ነገር ብልሽ ጥፋቴ ነው። ይሄ ሪሊ የሆነ ነገር ነው የተናገርኩት ከትናንት ወዲያ ከትናንት ወዲያ ቪዲዮ ላይ ነው እንዳለ የተነሳችሁት ቅር ያላችሁ። እንደገና ደግሞ አንድ ሰው አንድ ጥፋት አጥፍቶ ይቅርታ ጠይቆ ያጠፋው ቪዲዮ ላይ የዛሬ አመቱን አንስታችሁ ዛሬ ትላንትናው ላይ ልትጠይቁኝ አይገባም። ምክንያቱም ያ ቪዲዮ እኮ ጠፍቷል ኦረዲ፣ ይቅርታ ተባብለን ከዛ በኋላ ቤተሰብ ሆነናል። ስራ እየሰራችሁ ጥፋት ሊኖር ይችላል፣ አይኖርም ማለት አይቻልም። ግን ደግሞ እኔ ጥፋት እንዳይኖርብኝ እየተጠነቀቅኩ ነው የምሰራው ቪዲዮ። እኔ በእኔም በእኔ አመለካከት ግን ደግሞ ትንሽም እላፊ ብታገኙም እንኳን እናንተ ልትሸፍኑ ይገባል። ግን እኔ ምንም ምላፊ የለብኝም። ምንም ማሽሙር አልተናገርኩም በፍጹም። ግን ደግሞ እናንተ በቃ ደብሮናል ካላችሁ ምንም ማድረግ አይቻልም። ይቅርታ ጠይቅ ያለሁ እና ስለ ሁሉም ነገር አመሰግናለሁ። እናንተ ሆናችሁ እዚህ ያደረሳችሁኝ። ሰብስክራቢ ያደረጋችሁኝ፣ ሰብስክራቢ ያላደረጋችሁኝ ባትናገሩኝ ደስ ይለኛል። ምክንያቱም ምን እንዳልኩ አላወቃችሁኝም። መጀመሪያ ሰብስክራቢ አድርጋችሁ አውቁኝ፣ ከዛ በኋላ ተናገሩኝ። ግን ሰብስክራይብ አድርጋችሁኝ። ያስቀየምኳችሁ ሰዎች ሀሳቢ ያልተመቻችሁ ሰዎች ይቅርታ አድርጉልኝ። አሁንም ማስተካከል እፈልጋለሁ አስተካክላለሁ እና ቤተሰቦቼ ዛሬ ይቅርታ አላችሁ ነው የመጣሁት ማለት ነው። ሌላው እንግዲህ የአብረሽ ሰርግ ግራ ገብቶኛል። በጾሙ ምን አይነት ሰርግ ሊሰር ሊደግስ ነው? በጾም እንግዲህ አርበ በሰላሳ ጠብቁኝ ሁላችሁም ዩቲዩበሮች ተብላችኋል። ኧረ ዩቲዩበሮች አላለም፣ ሁላችሁም በአለም ያላችሁ የምትከታተሉኝ ኦሬንዞች ነው ያለው። እና እነ ቦታ ታዲያ የነሱን ሰርግ አዘጋጅቶ ነው እንደሚሄዱት። የዛን ሰዓት እኮ ፓስፖርት የለም እየተባለ ነበር። ቦቦ አይገርም! ሚዜ አትሆንም አንደኛ፣ ሚዜ አትሆንም ሁለተኛ፣ ነው የምትሆነው ሶስተኛ፣ እየተባሉ ሲጣሉ ነበር። መግቢያ ላይ አድርጌላችኋለሁ። ዛሬ ግን ራሱ ቀድሞ ሞቶ ቦታ አስተካካይ ይሆናል። አንዳንዴ ግን የእግዚአብሔር ስራ ግርም ይለኛል። እግዚአብሔርን የእግዚአብሔር ስራ ድንቅ ነው አንዳንድ ጊዜ እና በጣም ገርሞኝ ትላንትና እየሰማሁ ነበር፣ ቲክቶክ ገብቼ ሳየው፣ እና ዛሬ ደግሞ ቪዲዮ ሰራሁበት። እንግዲህ ትኬት አርባ ሺህ ብር ነው የአራት ሰው ትኬት። ማራኪን የቻለው ያው ብሩኬ፣ ቀድሞ ንግስቷን ይዞ መጥቷል። እንግዲህ ንግስቷን እና የሱ ትኬት ችሎ መጥቷል። እሱ እንግዲህ ማራኪ ከማን ጋር እንደሚመጣ ማየት ነው። ግን ለምን በጾም ሆነ የኔ ጥያቄ ይሄ ነው ነው ወይስ ቀጣይ ወር ነው ቀጣይ ወር ከሆነ አዎ የፋሲካ ጾምም ይገባደዳል ይመስለኛል አዎ ይገባደዳል ቀጣይ ወር ከሆነ የአሁኑ ወር ግን በፍጹም ረመዳን ነው እንጂ የሚያልቀው ፋሲካ ጾም አያልቅም በጾም ደግሞ እንደምታዩት ነው እነ ብሩኬ ትላንትና እንኳን አብሎን ብቻ አብሎን ብቻ ነው የበሉት ኬኩን አልበሉትም ክፍለ ሀገር ቢሆን እንዴት እንደሚበላት እንዴት እንደሚበላው ነበር። ብሩክ ብሩክ በጣም ኬክ ይወዳል። በዚህ አጋጣሚ ማለት ነው አሁን እዚህ ዱባይ ላይ ያላቸው ኬክ ረካሽ ነው፣ ግዙለት። የጾም ኬክ ኬክ የለም። ለማንኛውም መች በላ ትናንትና። ኢትዮጵያ ቢሆን ኖሮ እንዴት በተጫወተበት። ለምን ኢትዮጵያ እዛችሁ እዛው የጾም ኬክ ይሰሩላችኋል። እዚህ ደግሞ የጾም ኬክ ቢታዙም አይሰራላችሁም። እና የአብርሃም ሰርግና የሩታ ሰርግ ድንቅ ሆኖብኛል። ብዙ ጊዜ ደግሞ ትናንትና ሀይሚና ብሩኪ የለበሱትን ልብስ የአብርሃም እና የሩታ ነው እያላችሁ ነው እንዴ አበሻ ቀሚስ ለእነሱ ብቻ ነው እንዲ ፋብሪካ የሚያመርተው እንዲ እህቷ ኳ የአበሻ ልብስ ቤት አላት እኮ እህቷ ትሸጣለች እኮ አሁን ወልዳለች እንደውም ወልዳለች ሰሞኑን ትናንትና ነው እንደውም ሩታ ልጇን ታቅፋ አይቻለሁ እና የአበሻ የባህል ቤት ልብስ አላት ስለዚህ በደርዘን ይገባል በደርዘን ሲገባ መርጠው መውሰድ መብታቸው ነው ቤተሰብ ናቸው አትሸወዱ አንድ አይነት ስለሆነ ያኔ ደግሞ ሲጀመር አብርሃም ቀጭን ነው፣ ብሩክ ትንሽ ትከሻው ሰፋ ያለ ነው። የእሱ ልብስ አይሆነውም ለአብርሃም። የአብርሃም ልብስ ለብሩክ አይሆነውም በፍጹም። የሩት አንኳን ሊሆን ይችላል። ሀይሜ እና ተሸወዱላ ማለት ያክል ነው። በተረፈ ውድ ቤተሰቦቻችን ሰላማችሁ ብዝት ይበልልን። ዛሬ የመጣሁት ይቅርታ ለመጠየቅ ነው። አመሰግናችኋለሁ። መልካም ጊዜ ይሆንላችሁ። ባይ ባይ